እንግዲህ ይህን መከራ መቀበልም ካስፈለገው ደግሞ ለምንድን ነው እንደነ ኤርሚያስ በድንጋይ ተወግሮ፣ እንደ ሌሎቹ ነቢያት በሌላ መንገድ መከራ በእሳት ተቃጥሎ፣ ወይ በሌላ መንገድ እንደዚህ ሆኖ፣ ወይ ደግሞ እንደነ ቅዱስ ኢሳያስ በመጋዝ ተሰንጥቆ ያልሞተው፣ በዚህ መንገድ ዋጋ ያልከፈለልን ለምንድን ነው የመስቀል ሞትን የመረጠው ብንል ኋላ የምናነሳቸው ሶስት ምክንያቶች አሉ። ከነሱ በፊት ግን በድንጋይ ተወግሮና እነዚያ በመሰሉት መንገዶች ጌታችን ለእኛ ዋጋ ለመክፈል እንደዚያ ቢያደርግ ኖሮ ሰውነቱ ይከፋፈል ነበረ። ጌታችን ደግሞ ልብ ብለን ካስተዋልን አንድም ቦታ የሰውነት ክፍሉ እንዲከፈል አልፈቀደም፣ አጥንቱ እንዲከሰከስ አልፈቀደም። ስለዚህ ይህን ሁሉ ያላደረገበት ምክንያት ይላል ቅዱስ አትናቴዎስ፣ ቤተ ክርስቲያን የክርስቶስ አካሉ ትባላለች። ስለዚህ ይችን አካሉን ቤተ ክርስቲያን አካሉ የተባለው ምእመናንን የሚከፋፍል ማንም ሰው ቢኖር፣ ቤተ ክርስቲያንን የሚከፍል ማንም ሰው ቢኖር፣ ከእግዚአብሔር የጸና ፍርድ እንደሚቀበል ያሳየናል ማለት ነው።